በአቅማችሁ የምትፈልጉትን አይነት ቤት ማግኘት የምትችሉበትን አንድ ሪል ስቴት ላስታወቃችሁ። ይህ ሪል ስቴት የሚገኘው በሰሚት 72 ቦሌ በሻሌ በሚባል አካባቢ ፊሰን ሪል ስቴት የገነባው ግንባታው አሁን ከ95 በላይ የተጠናቀቀ የመኖሪያ መንደር ነው። እዚህ ግቢ ውስጥ ስትመጡ አንደኛ ኢትዮጵያዊ መሆናችሁን የሚያረጋግጥ መታወቂያ ወይም ደግሞ በፓስፖርት ይዛችሁ መምጣት ይኖሩባችኋል። ከእናንተ ኤክስፔክት የምናደረገው የቤቱን 50 ለአፓርትመንቶቻችን 50% ማለትም 6 ሚሊዮን 800 ሺህ ብር ወይም 5 ሚሊዮን 300 ሺህ ብር ሲሆን ቀሪውን ረጋ ብላችሁ ከ6 ወር እስከ 1 አመት የመክፈያ ጊዜ እንሰጣቸዋለን። በውስጡ እንደምታዩት ቪላ ቤቶችም ስለሚገኙ እነዚህ ቪላ ቤቶች በ20 አመት የባንክ አማራጭ ካልሆነም ደግሞ በካሽ እናስተናግዳቸዋለን። ተጨማሪ መረጃ የምትፈልጉ ሰዎች ስልኮቻችንን ማስቀምጠንላቸዋል። ብትደውሉልን የሳይት ቀጠሮ፣ የቢሮ ቀጠሮ ይዘን ያሉትን ነገሮች በደንብ ማየት እንችላለን። ሎኬሽናችን ቦሌ በሻሌ ነው። ሙሉ መረጃውን ካፕሽን ላይ አስቀምጥላችኋለሁ። ስልኬም እዛ ላይ ያለላችሁ፣ ብትደውሉልኝ ጥሩ ጊዜ ጥሩ ቤቶችን እናገኛለን። እናመሰግናለን።